እንዴት ነው እንኳን ላይ ነ ስጋ ለመገናኘት እግዚአብሔር አምላክ መልአኩ ቅዱስ ሚካኤል አበቃን ብዙ አናቆያችሁም የሚያቆይ ነገር የለም እግዚአብሔር ወዶና ፈቅዶ በቅዱስ ሚካኤል ረዳትነት ብዙ መሰናክሎች አልፈው እንደ እግዚአብሔር ቸርነት ተገናኝተናል ቤታችን እንግዲህ የቅዱስ ሚካኤልን ቤተ ክርስቲያን ሁላችንም ባለን አቅም ልጅ ከአዋቂ ሳይቀር ሴት ሳይቀር እንደዚህ እየለፋ ይህን ቤተ ክርስቲያን ለማቆም እዚህ ደርሳችኋል። እግዚአብሔር የተመሰገነ ይሁን፣ ይህን ለረዳን። ትናንት እዚህ አይደርሱም ተብለን ነበር፣ ግን ደርሰናል። አይችሉም ተብለን ነበር፣ ግን ችለናል። አደለ እንዴ? አትችሉም ተብላችሁ አልነበረም? ግን ችላችሁ እዚህ ደርሰናል። እግዚአብሔር የተመሰገነ ይሁን። እኔ ማለት የምፈልገው በእግዚአብሔር መልካም ፍቃድ በነበረኝ ቆይታ እዛ ለዚህ ቤተ ክርስቲያን የተወሰነ ብር ተሰብስቧል። ያለ መንገድ ነው የተሰበሰበው ብር ሁለት ሚሊዮን አራት መቶ ሺ ብር በላይ ብር ለዚህ ቤተ ክርስቲያን ተሰባስቧል። የተሰበሰበው ብር ይህም ቤተ ክርስቲያን በአዲስ መልኩ ለመስራት ለመገንባት ለዚህ ቤተ ክርስቲያን የተሻለ አሁን ካለበት ፊት አሰራሩ ላይ ትንሽ ስለተበላሸ ያንን ለማስተካከልና ለመስራት ነው የእናንተ ስራ የሚሆነው። ባለሙያው ይመጣል፣ ሮብ መጣለሁ ብሏል። እሱ ባለሙያው ሲመጣ አብራችሁ ከሱ ጋር የሚፈልገውን ነገር ማረግ ይጠበቅብናል፣ ሁላችንም ማለት ነው። እሱ በሚያዘን ዲዛይኑ የምታዩት ነው ይህንን ብር ያዋጡ ሰዎች ምን አይነት ቤት ይሰራላችሁ? የምትፈልጉት ስላቸው ይህንን ዲዛይን አውጥተው ሰጥተውኛል ማለት ነው። ይሄ ቤተክርስቲያን ተሰርቶ ሲያልቅ ለምርቃቱ ሁላችንም መጥተን እናያለን ብለዋል። ውጤቱን፣ ስራውን እናያለን ብለዋል። ይህንን ብር ያዋጡ ሰዎች ብዛታቸው 269 ሰው፣ የእኔ ተማሪዎቼ በስደት ሀገር የሚኖሩ ይህንን ገንዘብ አውጥተዋል ማለት ነው። ስለዚህ ይሄ ዲዛይን የምታዩት ዲዛይን ግዴታ እዚህ ጋ መሰራት አለበት ማለት ነው። ምክንያቱም ይሰራልን ብለው ገንዘባቸውን ያወጡት እነዛ ሰዎች መጥተው ባይናቸው እዚህ ቦታ ላይ ተገኝተው ያያሉ ማለት ነው። እኛም ደግሞ እንደሚሆን አድርገን ይህንን እንሰራለን። ከዛ በፊት ግን እነዚህን ሰዎች ግን ይኸው በዚህ ካሜራ ላይ ያዩታል እንዲትመርቁልኝ ይፈልጋለሁኝ። እናንተን ሳያውቁ የኔን ቃል አክብረው ምንም የሌላቸው የገጠር ገበሬዎች ናቸው። የሚረዳቸው የለም ስላቸው ሳያውቋችሁ፣ ወይም እዚህ ተወላጅ ሆነው አይደለም። ቅዱስ ሚካኤልን ብለው ይህንን ያህል ገንዘብ አዋጥተውላችኋል ማለት ነው። ይሄ ገንዘብ ቀላል ገንዘብ አይደለም። በጣም ቀላል ገንዘብ አይደለም። እናንተም ታቁታላቸው። የገንዘብ መገኛ ይህን ገንዘብ ያዋጡ ሰዎች እውነት ለመናገር ኑሯቸው አይደለም። ኑሯቸው ሲታይ ከኛ በታይ ናቸው ብዙዎቹ በስደት ሀገር የሚንገላቱ የእናትና የአባታቸውን ጓዳ ለመሙላት የተሰደዱ ናቸው ማለት ነው። ግን ያው ወደዛ ወጣ ሲባል እንደ የተሻለ ይመስለናል እንጂ የባሰ ነው። በብዙ መከራ፣ በብዙ ስቃይ ይሄ ብር ሲሰበሰብ ሁለት አመት ሙሉ እንቅልፍ ማልተኛውን ለሊትም ከቀን እያስተማርኩኝ ይህን ብር የተሰበሰበው ማለት ነው። እነዚም ሰዎች አብረው እንቅልፍ ሳይተኙ ያላቸውን አውጥተው ከራሳቸው ጉሮሮ ላይ ቀንሰው ነው ይህን ብር ያጠራቀሙት ማለት ነው። ስለዚህ እነዚህን ሰዎች እንድትመርቁልኝ እፈልጋለሁ። ጓደኞች ያደረጉት እርዳታና ትብብር ለቅዱስ ሚካኤል ላደረጉት እርዳታ ከፍተኛ ምስጋና እናቀርባለን። አዲስ ከአዲስ አበባ እስከ ውጭ ሀገር ለቅዱስ ሚካኤል በማሳዘንም ሆነ በልመና ላደረገው ትብብር እኛም ደስ እንዳለን ቅዱስ ሚካኤልም ደስ ብሎታል እና አሁንም ልዩን እስከ መጨረሻው ደስ ይበለው የሚል ነው እና አሁንም በእውነት በእውነት የትናንት ልጅ ይህን የመሰለ ለእኛም ደስታ ለቦታውም ደስታ ለሀገርም ይህን የመሰለ ቁም ነገር ስለሰራልን አሁንም ደስ ስላለን አንድ ሆነ። ምን አለ መሰላችሁ፣ እኔን አታመስግኑኝ። የምስጋና አልፈልግም። ከሰው ሳይሆን ከእግዚአብሔር ከመላኩ ከቅዱስ ሚካኤል ነው ሊመሰገኑ የሚገቡት ተማሪዎቼ ልጆቼ፣ በስደት ሀገር ያሉ ናቸው። እነሱን ሁልጊዜም በጸሎት ማሰብ ይኖርብናል። የእነሱ ሙሉ ክርስትና ስማቸው የ269 ሰው የክርስትና ስም በኮምፒውተር ተጽፎ መጥቷል። ሁልጊዜም ካህናቶቹን ቅዳሴ በቀደሱ ቁጥር ሁልጊዜ ለጸሎት ቤተክርስቲያኑ በተከፈተ ቁጥር እነሱን በጸሎት ማሰብ እግዚአብሔር ይስጣቸው የልቦናቸውን መሻት ይፈጽምላቸው። የሰጡትን ስጦታ የዳብሎስ ድል መንሻ፣ የመንግስተ ሰማይ መውረሻ፣ የኃጢአት መደምሰሻ ያደርግላቸው እያላችሁ ሁላችሁም በጸሎት አስቧቸው። ሊመሰገኑ የሚገቡት እነሱ ናቸው። የምናመሰግናቸው እንዲሁም ደግሞ የምናወድሳቸው እነሱን ነው እንጂ እኔን አደለም። ስለዚህ አሁን ማድረግ የሚኖርብን ሮብ እመጣለሁ ብሎኛል ሙያተኛ ይመጣል። ያ ሙያተኛ መጥቶ እናሳየዋለን፣ የሚሰራውን ስራ ይሄን ዲዛይኑ እናሳየዋለሁ፣ እነግርሃለሁ። በስልክም ችግር የለውም ብሎኛል። እንግዲህ ይሄን አይቶ እሱ በሚያዘ መሰረት እናደርጋለን። እናንተ ደግሞ በምትችሉት እንደ ባህላችሁ እንዴት እንደምትሰሩ እናንተው ትመካከራላችሁ። እኔንም የምትጠይቁኝ ነገር ካለ ጠይቁኝ፣ ከሌለ እኔ ጋር ጨርሰናል። በዓላችንን ደግሞ እንግዳቸውን ሰብሰብ አድርጋችሁ በደንብ እንድታስተናግዱ። እንግዲህ ከፊታችን ያለው ትልቅ በዓል ነውእና በዓላችንን አክብረን ከበዓሉ በኋላ ሮብ ከባለሙያተኛው ጋር ተነጋግረን ወደ ስራ እንገባለን ማለት ነው። አይዟችሁ፣ የሚከብድ ነገር የለም። እስካሁንም እዚህ የደረስነው መልአኩ ቅዱስ ሚካኤል አግዞን ነው እንጂ በእኛ አይደለም። እኛማ ያው ምን አቅም አለን? አንድ ቀን ታመን ስንውል ፀሐይ የመታው ጎመን መስለን ውድቅ ነው አይደል። ግን ቅዱስ ሚካኤል እያገዘን ነው። ምንም የሚያስፈራ ነገር የለም። በስራውም ሆነ በምንም በርታ ብላችሁ አብረን የቤተክርስቲያን ሰርተን እናጠናቅቃለን። የምንሰራቸው ስራ ትንሽ በዛ ሊሉ ይችላሉ። የመጀመሪያው ቤተክርስቲያኑ ነው። ቤተልሔም ይኖረናል፣ እቃ ቤት ይኖረናል። እንደገናም ደግሞ ከታች ይገነባል፣ አግድሞ ይገነባል። ምክንያቱም አፈሩ ገደል እየገባ መሬቱ ወደታች ያለው ዝቅ እያለ እየሸሸ ቦታ የለንም የምንዞርበት ማርገጃ ምንም ነገር የለም ማለት ነው። ትንሽ እዚህ ጋ ግን መቃብሮች ተቀብረዋል። እነዚህ መቃብሮች ግን ትክክል አይደሉም። ምክንያቱም ይሄ መውጫና መግቢያ ላይ ነው። ለሌላ ጊዜ እንደዚህ አይነት መቃብር እታች ከድብ ስር መውረድ የለባችሁም ማለት ነው። መቃብር ሊሆን የሚችለው ከዚህ ላሁን እዚህ ጋር ሁላችሁም ቆፍራችሁ ማዘጋጀት አለባችሁ። አግድማችሁ መደዳውን ማለት ነው መደዳውን አስፈላጊም ከሆነ መደዳውን ቀብራችሁ በህብረት ቆርቆሮ ማንተን ቢሆን እናለብሰዋለን። ከላይ ማለት ነው እንዳዳራሽ አድርጎ መደዳውንም መሆን ይቻላል። በዘመናዊ መልኩ ማለት ነው። አሁን እዛም እዛም ስታደርጉት አንደኛ ቦታ የለንም። ለእኛው ነው ቦታ የለንም። ሲመጣ ሰው እንደገና ደግሞ መቃብሩ ይረጋገጣል። መቃብር ደግሞ መረጋገጥ የለበትም። ስለዚህ መቃብር ስትቀብሩ ብትንትና አታድርጉ። በአንድ ቦታ በላይ ጥግ አድርጉት። በላይ ቦታ አለን አይደል? ወሬ ላይ ሸሸት ብለን ቆፈር ብለን በመስመር አዎ፣ በመስመር አድርጋችሁ መረዳውን በዛ ማዘጋጀት ይኖርብናል ማለት ነው። እነዚህን ግን ባለቤቶቹ ጋር እስኪ እንነጋገራለን። ተነጋግረን እነሱ ጋር አንድ እንትን መፍትሄ እንሰጠዋለን። የዚህኛው እንዳይረገጥባቸው ምክንያቱም ሲወጣ ጥንቀት በዙ ላይ ነው ሰው የሚያልፈው ማለት ነው መረገጥ ስለሌለበት የሆነ መፍትሄ በየትኛው ይሻላል የሚለው እነሱ ጋር ተመካክረን ተወያይተን አንድ መፍትሄ ለዚኛው እናረጋለን። ያለው ነገር ይሄ ነው። ሮብ እንገናኛለን። ከበዓል በኋላ በስራው ጉዳይ ማለት ነው የምንገናኘው። ሮብ ሰውዬ ይመጣል። እሱን እናመጣውና አሳይተ ነው ከእሱ ጋር ተነጋግረን ጨርሰን ቀጥታ ወደ ስራ እንገባለን። እንደ እግዚአብሔር መልካም ፍቃድ ያሉትን ነገሮች በቅርብ እየተነጋገር እናንተም እየተወያያችሁ እየተመካከራችሁ በማይከብዳችሁ ከስራችሁም ጋር ከቤታችሁም ጋር ቤታችሁም ሳይጎል እዚህ ጋር ያለው ስራ ሳይጎል እየተናበባችሁ ሳትፎካከሩ ተመካክራችሁ አንተ ትብስ አንቺ ትብስ በፍቅር ነው ስራ የሚሰራው እና ሁላችንም ለሰማይ ቤታችን ይህን ጥለነው የምናየር ነው። ትናንትና ከእናንተ ጋር የነበሩ ሰዎች ዛሬ አላገኘኋቸውም፣ የሉም። እነሱ ከእናንተ ጎድለው ሳገኝ በጣም ነው ያዘንኩት፣ ልቤ ተሰብሯል። አገኛቸዋለሁ ብዬ የመጣሁ ሰው የሉም ዛሬ ያ ደግሞ አሁን ህጅ ስንመለስ ደግሞ ማን እንደሚጎላ አላውቅም ዛሬ ማደራችንን አናውቅም እናውቃለን እርግጠኛ የሆነ ሰው አለ የለም ምክንያቱም እኛው ጋር ሲያወሩ ውለው ማታ የሄዱ ሰዎች ስላሉ ማለት ነው ስለዚህ ወደዛኛው ወደማይቀረው ነው የምንሄደው አንድ ልብ ልንል የሚገባው ነገር ምንድን ነው ቤታችን የለፋንበት እና የደከምንበት ቤት አንድ ቀን ስንሞት አይ ይሸታል ቶሎ በሉ ቶሎ በሉ እንትን ውሰዱት ወደ ቤተ ክርስቲያን ነው አይደል? ቶሎ ብሎ ቤተ ክርስቲያን ቤተ ክርስቲያን ግን ስንመጣ ቅዱስ ሚካኤል ግን ይሸጣል። ትናንትና ይህን ስህተትን ሰርቷል፣ ክፉ ነበር አይልም፣ ይቀበላል። ቤተ ክርስቲያን ማእዛ እጣኗን እያጠነች ጸሎት እያደረገች ኦግዚዮ አይረፍ ለነፍሰ ገብርከ ማረው እያለች እየጸለየች ስንሞት፣ ማረፊያችን ወደ መንግሥተ ሰማያት መሻገሪያችን የዘላለም ቤታችን ይችናል። ሌላ የለም። ያኛውን የደከምንበትን ቤት የለም፣ እሱ ልጅ እስከተገኘ ነው። ያው አሁንስ ልጅም እየተቀመጥን አይደለም፣ እየሄድን ነው ወደዛ ልጅም የለ መከራ ሆኗል እና ያየለፋንበት የደከምንበትም ጥለ ነው። በአንድ ቀን ነው የምናሄደው። ይህኛው ቤት ግን የዘላለም ጊዜ ገደብ ቁጥር የለውም። ያንም ማሰብ ሁላችንም ማሰብ ያለብን ይሄኛው ቤታችን ነው። በዚህኛው እንኳን ሳይመቸን ብንሄድ በዚህኛው እንዲመቸን ማድረግ አለብን እና ማሰብ ያለብን የሰማያዊ ቤታችን ነው። ከዚህ በላይ ስራ ላይም ስለሆናችሁ አላቆያችሁም። ዘይስትልኝ ዘይሬ አክብርልኝ ስላገኘኋችሁ በጣም ደስ ብሎኛል። ደግሞ ሰርተን አጠናቀን በስራው እንደምትደሰቱ ተስፋ አደርጋለሁኝ። የምትሉት ካለ ሀሳብ ልቀበል እስኪ። ዲዛይኑን እንዴት አያችሁት? ቤተክርስቲያኑ ይሰራ የታሰበው አላያችሁትም ነው? መልካም፣ እኛ ያሰብነው በብሎኬት ነበረ። ብሎኬቱን ለማምጣት ከባድ ነው፣ ተሰብሮ ነው የሚያልቀው። ምክንያቱም አንደኛ እናንተንም በጣም ነው የሚያደክመው። ብሎኬት አምጡ ብላችሁ አንድ ሺህ ብሎኬት ቢታዘዝ በእርግጠኝነት አምስት መቶ ነው እዚህ የሚደርሰው፣ አንድ ሺህ በመንገድ ነው የሚቀረው። አዎ፣ ስለዚህ ያሰብነው ምንድነው ስራውን በእንጨት እንሰራና በጭቃ ይጠቀጠቃል ሽቦ ይመጣ እና በሽቦ ይገረፋል። ከታች ሊሾ ይሆናል። ከውስጥ ደግሞ ጅብሰን ነው የሚሆነው። ከዛ ግድግዳው ራሱ ቀለም ይቀባል። ከታች ሊሾ ይሆናል። በደንብ ተስተካክሎ ኮርኒስ አለው። እንደገና ደግሞ ይሄም ጉልላቱን በደንብ ኮራ ብሎ የምታዩት ነው። ዲዛይኑ ይሄ ነው፣ እንዳለ የሚቀመጠው ማለት ነው። ከፍ ብሎ ኮራ ብሎ ማለት ነው። አዎ እና ስራው በዚህ አይነት ነው የሚሰራው ማለት ነው። ነው መጀም ነው እህአቅያችሁ የመጣችሁት እኛም ደሞ አሁን አድካሚ ይሆናል። ቦታው ደግሞ የብቻ ቤት ለመስራት አስቸጋሪ ይሆነናል። ቦታውን አመችለውም በሚል ያንኑ ቤት ህንኑ ቤት ባጡ ይፈርሳል። ኩራት ይጨምራል። ከዛ ግድግዳው ግድግዳው አሁንም ግድግዳውን የመፋቅ እና የትን አይነት አድርገን መስኮቶች ቀርጠን በዛው ተከርክመው ቢሆን አማራጭ ሆነናል የሚል እኔ በራሴ ግንዛቤ አለ እና ተማርከምም ብዙ ጉሎች ፈልሳል። እንደገና ቤቱ ፊቱንም ፊቱን እንዲሰላለል አሁንም ይፈርሳል። በኩራት አድርገን ብንሰራው ግድግዳውን እንደገና ታድሶ ሌላው ቀለሙም ተባለ ማንኛውም ነገር ይሰራ የሚል ነው ያለን። አሁን አፈሩን ብናዞር ከታች አግድመን በሲሚንቶ እንትም ብለን አፈርን ይልድ ያለ እንዲሆን ብንቀርጽ ይሄ ተመራጭ ነው የሚል ሚል አለኛኝ። ሀሳብ መልካም ነው። አሁን ባልከው ሀሳብ ላይ ጥሩ ነው። አንደኛ መቅደሷ ጠባለች፣ ካህናቶቹም እንደጠበባቸው በተደጋጋሚ ሲናገሩ ነበረ። እንደገና ደግሞ ጭቃው ግዴታ መውረና ያለብን ና ያለበት ይኸውም ብንጠቀጥቀው ሲሚንቶ ይዝም እዚህ ላይ አሁን ብናደርገው ይመልሳል እንጂ አይሆንም። ይወርዳል ግዴታ። ጭቃው ከወረደ ደግሞ ምን ቀራ? ዋናው ጭቃው ነው እንጂ እሱ ከወረደ እንጨቱ ምን አንድ ቀን የሚመታ ነገር ነው። ዞሮ ዞሮ ከመጣለት ራሱ አናጽ ይሁና ባለሙያ ይሁና ከመጣለት፣ ምንም እናንተ የማርከ ምንም እንትኑ የለም።